አንቆ ሊገላት እያለ ከዛም በኋላ እንቃርጎ አንቺ ውሸጣም ቀለብቱን ልትቀበይ ነው እንጂ እርሹ የቃሽ ልታመጪ አይደለም እያለ እያስጨነቀት ነበረ። ልብስ ማ ቢሆን እኔ ግዛልሻል ነበር ግዛልኛትኝም ነበር እንደ እያለ እያስጨነቀት ነበር። ኤፍራታም እመነኝ፣ እኔ ምንም ያረኩት ነገር የለም ልብሶች ላመጣ ነው የሄርኩት እያለች እየተናገረች ነበረ። እሱም ከዛም በኋላ እኔን እንትን እያለ እየሰማ እንዳለ ወራወራት ወራት፣ ሶፋው ላይ ማለት ነው። እሱም ይቅርታ፣ እኔ የሚያስከፋ አልመሰለኝም ነበር እያለችው፣ ይቅርታ፣ እኔ እንደዚህ ማድረግ የለብኝም ነበር ይቅርታ እያለችው፣ ከዛም በኋላ እሱም ቁጭ አልና ይቅርታ አላት። ቢኒ የፄ መጥፋት አስጨንቆታል። ቢኒ ፂህ ማስታወሷል። ማንም ሰው አያቅም፣ ኤፍራት ብቻ ናት። ቢኒ ሙኑና ነው ብሎ እየተጨነቀ ነው። ከዛም በኋላ ቤዛና ፂህ ምግብ ሊሰሩ እንትን እየከተፈች ነው፣ ፂህ ማለት ነው። ሽንኩርቱን በጣም እያቃጠለ ነው እያለች ነበረ፣ ፂ ማለት ነው። ከዛም ቢኔ እስኪ ልሂድ ወደ ቤት አለና ወደ ቤት ሲሄድ ወደ ቤት ሄደ። ከዛም በኋላ ናታን በሩን ከፈተለት። ናታን በሩ ሲከፍትለት እንዴት ነው ሰላም ነው ተባባሉና ከዛም በኋላ እንዴት ነው ተባባሉና ደና ነኝ እንዴት ነው አንተ ጽደናነት አለው። ጽደናነት ግን ምን ነው አለ አይ ምንም የተፈጠረ ነገር የለም አለው። ናታንም ፍቅራችሁን ግን በልኩ ብታረጉት ይሆናል የናንተ ፍቅር የተመሰረተው በውሸት ስለሆነ እያለ እየነገረው ነበር ም ያንን አስታውሰነው የውሸት ፍቅር ስለሆነ ነው የራቀችው ማለት ነው። ከዛም ወደ ቤት ገቡና ሴቶችን እያዩቸው ነው። ፒዛ ቤት ለመወርወል በጣም ነው የሳቁት፣ እዚህ ፓርት ላይ ማለት ነው። እንዴት እንትን እንዳለችው ማለት ነው። ጽ ደግሞ በሁለት እጇ ሽንኩርቱን እየከተፈች ነው። ከዛም በኋላ ቢኒ መጣና ቤዛን ላግዛቸው ሲላቸው እኔ እኮ መጀመሪያ በማጋት አልተስማምሆም አላቸው፣ ናታም ማለት ነው። ቢኒ ግን እኔ ግን ጽን አግዛታለሁ ብሎ ጠጋ ሴል ቢላም ወደ እሱ አስጠጋችና ና እንዳትጠጋች እያለችው ነበረ። ከዛም በኋላ እሱም እጇን ወረዛ ወረወረና ትንሽ ከተፍ ከተፍ ካረገ በኋላ ግን ምንነሽ ነው ስልክ የማታንሽው አላት። በዘግታ ማለት ነው እኔ እኮ ስልክ የለም አይተኛ ስራ ላይ እኮ ነኝ አለችው። እሷም ማለት ነው ቆጣ ብላ እና ስራ ላይ ብትሆን እንጂ ማታ ጀምራ ስለራ ይሻላት እሷም ዘረል ከፊቴ አለች እና ውርወር አረገችው። ምክንያቱም እሷ ሁሉን ነገር አስታውሳለች የውሸት ፍቅርም እንደሆነ ስለገባት ማለት ነው። ከዛም በኋላ ዘር በል ከዚህ እኔ ስራ የለስራበት አለችው፣ እና እሱም ተናድሽ ነው ምን ነሻለሁን ያልኩት ልገዝሽ እንዴን ያልኩት እና ደግሞ ስልክ ለምንድማ ታነችውን ያልኩት ችግር አለ አላት። ቢዛና ናታን ታና በቃ ቁጭ በልተዋቸው እነሱ ራሳቸው ይስሮት እንደጀመሩት አለና ናታን ሄዶ ቢኒም ከሱ ጋር ቁጭ አለ። ኢፉና እንትና እዚ እየተጨቃጨቁ ነው። ናይ አብረሽኝ እንደር እያላት ነበረ። እሷም እኔ ፍላጎት የለኝም አብሬ የማደር እኔ አንተን ለመቅረብ እና አንተን ለመውደድ ብዙ ጊዜ ያስፈልገኛል እና ናታንን ለመፍታት እኔን መቀጣት አለብኝ፣ እንዲ እያለ ይነግራታል። እሷም እንደዛ ሳይሆን ያው አንተን ለመለማመድ ጊዜ ያስፈልገኛል ቶሎ ብለን ስለተጋባን ብዙ ጊዜ ስለሚያስፈልገኝ እንጂ እንደዛ አይደለም አለችው። እሱም ማለት ነው በተረጋጋ መንፈስ እሱም ደና ደሬ ብሎ ጥላት ሄደ ማለት ነው በተረጋጋሚ። ኤፍራታም ብቻዋን ቁጭ ብለች፣ ግን ብቻዋን ቁጭ ብላ ልጅ ናፍቀችኝ እያለች ብቻዋን እያወራች ነበረ። ከዛም በኋላ ቢን ይመጣና ስለዚህ እያወራት ነበረ ኮ ምናምን እያለ እያወራት ነበረ ማለት ነው። ከዛም በኋላ እንትን ማለት አለበት ይህ ፍቅር እንደውም ፊቅር ይሻላል ምክንያቱም ከናካንና ከልዬ ወዳ ከፉዬ ወዳ ፍቅር እኔ ምንም እያማረኝ አይደለም አለችው። ቢንም ኧረ እንደዚህ ማእትበይ ሲኮናት በጣም ኮነ መውዳት እያለ እየነገራት ነበረ ማለት ነው። እሷም ቢሆንም ግን በስነ ስርዓቱ ማለት አለበት ጽ ልጄ ናፍቀኛለች እያለች እሷም በማትወደው ሰው በዛ ባውሬ አይኗን ማየት ናፍቆኛል እያለች ነበረ ገኔ ማለት ነው። ቢኒም አዲስ ሙሽራ ስለሆነች ነው፣ ትመጣለች ምናምን እያለ እየሞላት ነበረ። ከዛም በኋላ እቅፍ አረገና እያባበላት ነው ገኒን ማለት ነው። እና ናታን ቁጭ ብለው እንዳለ ቤት ጽ ሻይ እያፈላች ነው። ጽ ሻይ እያፈላች፣ ዛሬ ደግሞ ምን እየሰራች ነው እያለቻት ነው ሊሉሉ ማለት ነው። እሷም ሻይ እያፈላው ነው ምን መሻል ትላታለች። ከዛም በኋላ ከዚህ በኋላ ሰራተኛ ምናምን አያስፈልገንም ገኒም መመለስ አለብን ትላለች። ከዛም መመለስ የለባትም ትላለች ቤዛ እሷ ናሁን እንትናም ተነሳና ታን ሰው ሲሄድና ሳሄድ ነው የሚታወቀው ይላል። ናታም ማለት ነው ሉሉም እሷን ገኒ መመለስ አለባት የምትለው እሷን ለመበቀል ነው እንጂ ስራው እንትን እንዲላት አልነበረም። ሲም ሻይን አፍልታ አመጣችውና እያስቀመጠች ሰጠቻቸውና ከዛም በኋላ ሰርቪስ ላይ ያለ ሰርቪስ ላይ ያለ ሻይ ሉሉ ላይ ደፋችባት። ዋም በጣም ጮኸች እና እየሮጠች ወደ መጸዳጃ ቤት ሄደች።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 ቀስ እያለች እየከፈተች ባበሩ ጥፍት ስላለች፣ ከዛም በኋላ ሳትታጠብ እየሮጠች ያለች ፂም ወደታች ወረደች። ምንኖች ነው መጸዳጃ ቤት ሄደች መጣሽ እንዲ አለች። ቤዛ አይ ታችኛው ዝም ብዬ ገብች መጣሁ ወደ ላይ መሄድ አልፈለግኩ ነበር አለች። ከዛም ደሆነም ተመልሳ መጣች። ከመጣሽ በኋላ ምንነሽ ነው ልብስሽንም እኮ አልቀየርሽም አንቺም አልታጠብሽም ችግር አለ አሏት። ፈርተሻል ሲሏት አይ አይ ምንም አልሆንኩም እያለች ከዛን በኋላ እንዲ ፈርተሽ አለንጂ ነበረ ከዛን በኋላ እናንተ ወደ አላት

ከዛ ወደላይ ወጡና አሁንም ልታስፈራራት በሩን ክፍት ታረገች። ተወይ ብላ ቤዛም። ከዛም በኋላ ምንሽ ነው? አለቻት። አይ የሆነ ነገር እያየው ነበረ፣ ግን ምንም ነገር የለም አለች። ፈርተሻ ስትላት ክሳ ወደ ገኒ ቤት ሄደች። ወደ ገኒ ቤት እየሄደች እንዳለ ገኒ እቃ እያጠበች ነበረ። ገኒም እቃውን እያጠበች ዝም ብላ ዘው ብላ ገባች። ገኒም ደነገጠች እና አንቺ ምን ሆነሽ ነው የሰብል ዘቡ ተብሎ ይገባል እንዴ- አለቻት። አዎት ገኒ እንዴት ነሽ? ደህና ነሽ? አለቻት። ገኒም ደህና ነኝ አለቻት። እሷም ቁጭ አለች ዝምብላ ማለት ነው። ቁጭ በይ እንኳን ሳትባል ማለት ነው። ከዛም በኋላ ወዳቸውን ቀጠሉ ማለት ነው። የኤፎ አባት ማን ነው ግን አለቻት። ምን አገባሽ? አሁን ውጪ ልኝ ከዚ። ቤቱን ግን ማን አሳየሽ? ስትላት ምን አገባሽ? ማንስ ያሳየኝ? አለልሽም? ግን የመጣሽበትን ጉዳይ ተናገር እንጂ ስትላት የመጣሁበት ነገር ማ የኤፎ አባት ማን ነው? አለቻት።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 ሶማሊያ ና ኦሪጂኒያ በስንት ፍለጋ ነው ያገኘው። ኦ ግን ልዩ ነው አለችው። እኛም እሱን ነው የምንፈልገው መሄድ ይችላል። ከዛ እንደዛ ሲላት የእናቱ ልጅ አለችው። ከዛም በኋላ ወደ ናታን ቤት ውስጥ የለም። ከሶስት ሰዓት በላይ አልፎታል። በጣም መሽቷል። ከዛ ወደ ቤት ስትሄድ አሁን ምን ቤዛና ፅ ተጨንቀው ነበረ። ሁሉ ወደ ቤት ስትሄድ ተጨንቀዋል። ከዛ ውስጥ ናታን አልገባም። እስካሁን ድረስ ናታን የት እንዳለ አናቅም አለቻት። ከዛም ወደ የፖስት ስትደውል ናታንን አይተሽዋል አንቺም ሆነ ባለች ስትላት፣ እረ እኔ አላየትም አለቻት። ከዛም በኋላ ደወለች እና ወደ ኤርፖ ስትደወላት፣ ምኑን ነሽ ነው ስትላት፣ እናጋውን አይተሻዋል ወደ እኛ ገፎ